መድመቅ ማሸብረቅ፣ ሽብርቅርቅርቅ፣ በዓል በዓል መብሰል ትላላችሁ። ዋው! ቤተሰብ አብሮነት። ሰላም ሰላም። ውድ የተከበራችሁ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ በዓልን እያከበረን እንገኛለን። በተስፋም እናከብራለን፣ በተግባርም እናከብራለን። ነገር ግን እኔ እንዳከበርኩ ነው የሚቆጠረው፣ ብሩኬና ሀይሚ ያክብረዋል። ዋው የዛሬውማ ቤተሰብ ይለያል። በተለይ ደግሞ ብሩኬና ሀይሚ እምር ድምቅ ድምቅ ምቅምቅ ምቅ ብለው ሙሽራ መስለው ነው የመጡት። አቤት ፈገግታ፣ አቤት ሳቅ፣ አቤት ውበት፣ ሁሉንም በአንድ ላይ ደፍቶባቸዋል። ነገር ግን አንድ ጥያቄ ያለኝ እንደምታምሩ ዛሬ ራሳችሁን አይታችሁታል? ከምንም በላይ ውብ ውብ ሆናችኋል። ዋው ሁልጊዜም እንደዚህ ድመቁልን። እውነት ለመናገር ያክል በሙዚቃ ነው ደግሞ ዛሬ የጀመሩት። ዘፈንም ተዘፍኖልናል። የበዓል ዘፈን ሀይሚዬ ድምጿ እኮ አንደኛ ነው። የኔ ድምፀ መረዋ ዋው በተለይ ግጥምም ስትገጥም እናቃታለን። እንግዲህ ዛሬ ብሩኬና ሀይሚዬ ሀይሚዬ ትናንትና በፉከራ በምናምን በጉራ በምናምን ሳይሆን በተግባር ዶሮዋን እንደሰራቻት አስመስክረን ነበረ። ለካ እውነት ነሯል። ያው እኔ ግን አንድ ነገር አስደንግጦ የነበረ ዶሮዋን እንትን ዶሮ የሚገነጥልልኝ ውለት ከፍላለሁ ምናምን ላለችው፣ አረ ሀይምዬ ተይ እንደዚህማ አትበይ፣ ሙያሽን አታበላሽ፣ ምን ማለትሽ ነው ምናምን ነገር እያልኩኝ ከራሴ ጋር እየተጣለሁ ነበረ። የኔ ቅማም ሲጀመር ሲጀመር እኮ ቅማም ያልንሽ ዝም ብለን አይደለም ሀይምዬ ቅማም ስለሆንሽ ነው። ምንም ትርጉም፣ ምንም ዝርዝር ሀሳብ መሰጠት አይቻልም። ቅማም ተብሎ ባጭሩ ማለት ነው። እና ቤተሰብ ዛሬ እምር ድምቅ፣ ምምቅ ብለው እሙሽዬ ጋር ሄደው ነው በዓልን ያከበሩት። ብሩክዬ እናት ጋር ማለት ነው። ቤተሰብ በአጠቃላይ ሀብብ ነበረ፣ ናንዬም ነበረች። እና አቤት ያለው ድምቀት አቤት ያለው ውበት አቤት ያለው ፍቅር። ዋው እውነት እኔ እግዚአብሔርን ነው የምላችሁ። እኔ እስከዛሬ በዓልን እንደዚ ሲመጣ ይከፋ ነበረ፣ የሆነ እንባ ነበረ የሚተናነቀኝ እና በተለይ ፋሲካ በዓል ሲሆን በጣም ነበረ የሚከፋኝ። እኔ በዛ ዓመት በጣም ደስተኛውኛለኝ። አክብሬ ምናምን አይደለም በቃ እኔ እንጃ አላቀም። ብሩኬና ሀይሚን የሙሉ ሰው ነው ያደረጉኝ። እኔ እንጃ በቃ የሆነ ለየት ያለ ደስታ ተሰምቶኛል። ለምን እንደሆነ አላቅም። ምናልባት ይሄ ፊሊንግ እናንተ ጋም ሊኖር ይችላል። ልጆቹን ስለምወዳቸው ይሆን ለምን ይሁን ለምን፣ እኔ ማቀው ነገር የለም። እግዚአብሔርን እኔ ከልቤ ነው የምነግራችሁና ያለው ምግብ ሲበሉ ሲጎራረሱ፣ ሲሳሳቁ፣ ሲጫወቱ፣ ሀይሚዬ አንችነሽ ቁሌቱን ያዘጋጅሹ እንግዲ፣ ዶሮውን ደግሞ ሙሽዬ ናቸው የገነጠሉት። ብቻ በተለይ ደግሞ ውዶቼ ያለው የቤተሰብ ክርክር ጨዋታው ምናምን ነገር በየሌለ ደምቋል። ሀይሚዬም አተረታም ብሩኬም እንደዛ አሁን ከሴቶቹ ወንዶቹ ናቸው ተሽሎ የተገኙት፣ እውነቱን ለመናገር ያክል ማለት ነው ያው ሎሚ ነው የሚጨመረው ዶሮዋ እንትን ተተባለች በኋላ ምንድን ነው ይሄ ቆዳዋ ነው ምንትን ተተባለ በኋላ ሎሚ ነው የሚጨመረው ምናምን በሚል ክርክር ውስጥ እሙሽዬ ደግሞ ዶሮ እንዳለ ታጥቦ ታለቀ ተገነጣጠለ ታጥቦ መጨረሻ ላይ ነው እንትን ሎሚና ሎሚ የሚጨመረው እንደዛ አይደለም አሉ። ብሩኬና ወንድምየው ደግሞ አውቀዋል እንደዛ እንደሚደረግ ማለት ነው። ሲጀመርም ደግሞ እኮ ናንዬና ሀይሚዬ ከብሩኬና ከሀ ከአቡጋ ክርክር መግጠም አልነበረባቸው ምክንያቱም ሙሽዬን እያዩ ነው ያደጉት። ያው ሴት እህትም የላቸውም እና ሙሽዬ የሚያደርጉትን የሚሰሩትን ያግዛሉ። እናታቸውን ከምንም በላይ ደግሞ እናታቸው በጣም የሚወዱ ናቸው እና ሁሉን ነገር አይተው ስላደጉ እዛ ጋር መከራከር አይቻልም። በበሩ መሀል ማለት ነው ስለሚያቆም እና ብቻ ደስ ይላል። ቤተሰብ ክርክር ማለት ነው። ብቻ በአሉ ደምቋል። ሌለ እኔ ከምንም በላይ ደግሞ ይሄ አብሮ ከመብላታቸው ከመጎራረሳቸው ባሻገር ጭቅጭቃቸው ነው። እኔ ፈታ ያደረገ ይሄ የሚከራከሩት ነገር ማለት ነው እዚ ጋር ፍቅርን ነው የሚያሳየው እና እግዚአብሔር እንደዚ እኛም ከቤተሰቦቻችን ጋር ፏ ብለን በዓልን የምናከብርበትን ቀን ቅርብ ያድርግልን እንደዚ በፍቅር ተጎራዘን በዓልን ስቀን ሀገራችን ሰላም አድርጎልን በሀገራችን ላይ እንደ ዝፎ የምንልበትን ቀን ፈጣሪ ያምጣልን ነው ማለት የሚፈልገው፣ ውዶቼ። በተለይ ደግሞ እንግዲህ በስተ መጨረሻ ምግብ ተበልቶ አለቀና፣ ቡና ናንዬ ና ሀይምዬ ናቸው ያፈሉት። ናንዬ ነው ያፈላችው። ሀይምዬ ደግሞ ያው አጋዥ ነበረች። ብቻ ሁለቱም ደምቀዋል ቡናው ላይ ያው ሴትነት ዛሬ ሙያ ታይቷል። ተፈትኗል። በተግባርም ታይቷል። ትናንትና ሀይሚዬ ለእናቷም ለሙሽዬም ስታግዝ እንደነበረ ቁሌቱን ላይ ምናምን ነገር እሷ ስታግዝ እንደነበረ ነው የተናገረች። ውዶቼ ምን መሰላችሁ፣ ውዶቼ ዶሮ መገንጠል ብቻ አደለም ሙያ የሚጠይቀው። ዶሮ ላይ የሚገቡ ቅማሞች አሉ። እኔ እነዛ ቅማሞች ምን አይነት ናቸው የሚገቡት ምናምን ብላችሁ ብትጠይቁኝ ከጥቁር ቅመም ውጪ እኔ የማውቀው ነገር የለም፣ ግን ብዙ አይነት ቅመም አለ የሚገባ ማለት ነው። መከለሻ የተለያየ አይነት ቅመም አለ እና ከዛም ባሻገር መዋቅ አለብን እኮ ውዶቼ። ይሄ መገንጠል ምናም ምና ምናምን የሚለው ነገር ነው እኛን ያስጨነቀን ነገር። ግን የሚገባው ቅመም ምን አይነት ቅመም ነው? ቅመም አለው የራሱ ሌላው ነገር ደግሞ ዶሮ ሲሰራ እንትን ማረር የለበትም። ቂጡ ካረረ ዶሮ ተበላሸ፣ በቃ አለቀለት። ዶሮ ምን ይላ ሊጎረና ሊጎረና ይጎረና ይላል። ሽቶ አስቡት፣ አይበለም በቃ ይደፋል፣ አለቀ። ምንም አማራጭ የለውም እና ብቻ በጣም ሙያ የሚጠይቅ ነገር ነው ዶሮ። አይ እኔ እንጃ ውዶች፣ እኔ እንጃ፣ ደግሞ ይህንን ሙያ ለመልመድ ስንት ጊዜ እንደሚደምትን እንደሚፈጅብኝ ራሱ አሁን እኔ አላቅም ስል አይደብርም ውዶቼ፣ ሰው ሀገር ላይ ተሰደን እንደው የማናቀውን ስራ ችለን አውቀን ቋንቋ ለምደን ተገባብተን እየኖርን ወንድ የሚሰራውን ስራ መኪና ሳይቀር እያጠበን እዚህ ሰው ሀገር ላይ ይሄ ዶሮ መገንጠል መስራት አቃተን ስንል ግን አይደብርም ማለት እንደ እኔ ልትኖሩ ትችላላችሁ በግም ኮመንት ላይ ይቻለኝ፣ የሆነ የሆነ ቦታ ላይ እኔም አልችልም ያላችሁ አላችሁ። አይዟችሁ፣ የማይቻል ነገር የለም። እንችላለን ማለት ራሳችንን ማሳመና ያለብን። ለማንኛውም መልካም በዓል ይሁንላችሁ። በድጋሚ ላይክ፣ ሼር አድርጓ ሰባ አስተያየት ካላችሁ በኮመንት አስቀምጥሎ ቤት አዲስ ኮራች ቤተሰብ ሁኑ። ሀይሚዬ የእኔ እናት ሁልጊዜም ድመቂልን ከሸበላሽ ጋር ማለት ነው የምፈልገው። በስተመጨረሻ ሰላማችሁ ይዛልኝ መያላችሁ